ሰላም ሰላም እንዲናችሁ ወደ ተወደዳችሁ የኢትዮ አርሰናል ዩቲብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን የደረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩትብ ለሰዓት ወደ እናንተ ለማድረስ የመረረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚሁ እንደሚከተለው ማስደመጣችንን አህዱ ብለን የምንጀምር ነው የሚሆነው። እናንተ ግን በያላችሁበት ናቸው ስታደምጡና ስትከታተሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አብራችሁ እንድትቀጥሉ ስንል በአክብሮት እንጋብዛለን። ወደ ተቀዳሚው አርሰናላዊ ጉዳይ በቀጥታ የምናመራ ይሆናል። ፋብሪዚ ሮማኖ በሚታወቅበት ሂርዊጎ በሚለው ንግግሩ እንግዲህ ይታወቃል። እናም አሁን ላይ እንግዲህ በርካታ የአርሰናል ደጋፊዎች የናፈቁት ይመስላል ይህንን ቃል እናም ኬፓ አሪዛባላጋ ወደ አርሰናል ማምራቱንም በዚህ ንግግሮ አሳውቋል። ታዲያ ኬፓ አሪዛባላጋ የመድፈኞቹ ተጫዋች መሆኑ ተረጋግጧል። ይህም ተጫዋች እንግዲህ ወደ መድፈኞቹ ሲያመራ የአርሰናል እግር ኳስ ክለብ ለተጫዋቹ ዝውውር የከፈለው ገንዘብ አምስት ሚሊየን እንደሆነም ይፋ ተደርጓል። ተጫዋቹ በአርሰናል ቤት እንግዲህ ከዴቪድ ራያ ዴቫ ጋር ለቁጥር አንድ ግብ ጠባቂነት የሚፎካከርበት እድልም እንደዚሁ ተመቻችቶለታል። በሁለቱም ወገኖች በኩል በአርሰናልና በቼልሲ ማለት ነው ስምምነት ላይ ከተደረሰ ሰንበት በት ብሏል። ነገር ግን ኬፓ አሪዛባላጋ በይፋ የአርሰናል ውልን እንግዲህ በዚህ ሳምንት ይፈርማል ተብሎ ይጠበቃል። በዚህ ዝውውር በተለይ አርሰናል እንግዲህ ወደ ክለቡ የቀላቀለው ሁለተኛ ተጫዋቹ ሆኗል። ሰነዶችም በይፋ ተፈርመው መጠናቃቸውም እንደዚሁም ዘገባዎችም ያመላክታሉ። ከማርቲን ዙሙቤ እንዲቀጥሉ እንግዲህ የአርሰናል ሁለተኛ ፈራሚ መሆን የቻለው ኬፓ አሪዛባላጋ በግብ ጠባቂነት ቦታ በተለይም ጥሩ የሚባል እንቅስቃሴን ከሚያሳዩ ተጫዋች መካከል አንደኛው ተጫዋችም ነበር። ለዚህም ይመስላል የምዕራብ ለንደኑ ክለብ ቼልሲ ያን ያክል የተጋነኑ ገንዘቦችንም ከፍሎ ወደ ቡድን ስብስቡ ቀላቅሎት የነበረው አሁን ላይ ባለፈው የውድድር ዓመት ማለትም ባጠናቀቅነው ዓመት እንግዲህ በበርንመዝ ቤት ነበር ተጫዋቹን የተመለከት ነው። አጠቃላይ 31 ጨዋታዎችን ማድረግ የቻለበትም አጋጣሚ አለ። ተጫዋቹ በተለይ ልዩ ተዳርጎ የሚወሰድለት አንዳንድ ኳሊቲዎች አሉት። እስኪ ስለነዚህ ጠንካራ ጎኖችና እንደዚሁም ደካማ ጎኖቹን አንሳም ለቡድን አጋሮቹ ኳስን በማቀበል ኪፐር ዘባለቃ ባለፈው የውድድር ዓመት በ31 የጨዋታ መርሃ ግብር ማለት ነው በበርን መዝ ቤት ባደረጋቸው ጨዋታዎች ሰባ በመቶ ያክሉን በስኬታማነት ማቀበል ችሏል። ይህም ለአንድ የግብ ጠባቂ ትልቅ የሚባል ስኬት ነው። ነገር ግን የአየር ላይ ኳሶቹ ወይም ደግሞ በረዥሙ የሚያሻማቸው ኳሶች ፍሬአልባ ሲሆኑ እንመለከታቸዋለን። ተጫዋቹ 37 በመቶ ብቻ ነው ረዣዥም ኳሶችን ለቡድን አጋሮቹ ለማቀበል ጥረት አድርጎም እንደዚሁም በስትክክል ማቀበልም የቻለው ተጫዋቹ ባለፈው የውድድር ዓመት እንግዲህ ካሳያቸው ዳታዎች መካከል እነዚህ እንደ ቦፍ በረር ትንሾቹ ናቸው። ብዙ ዳታዎችን ማንሳት ብዙ ሀሳቦችን ማንሸራሸር ይቻላል። ነገር ግን ተጫዋቹ በትልልቅ ጨዋታዎች ጭምር ብርን መዝ ጥሩ ተፎካካሪ ሆኖ እንዲያጠናቀቅ ያደረገበትም አጋጣሚ ነበር። በተለይ ከፉላሃም ጋራ የነበረው የጨዋታ እንቅስቃሴ ላይ ጥሩ የሚባል ሂደትን ማሳየት የቻለበት በመጨረሻ ሳምንት ከሌስተር ጋራ በክሊንሺት ጨዋታውን ያጠናቀቀበትም አጋጣሚ እንደነበር ይታውቃልና የኬፓ አሪዛባላጋ ፍርሚያም ለአርሰናል እግር ኳስ ቡድን በዋነኛነት ጥቅሙ የጎላ እንዲሆንም እያደርገዋል። አርሰናል ኬፓ አሪዛባላጋን ሲሰበሰቡ መቀላቀሉንም አረጋግጧል። አሁን ባለው ማርኬት ዋጋው ራሱ ብትመለከቱት ወደ 10 ሚሊዮን ያወጣል ተብሎ የሚገመት ግብ ጠባቂ ነው። ነገር ግን መድፈኞቹ በ5 ሚሊዮን ነው ከቸልሲ ልን ተጫዋችም ወደ ቡድን ስብስባቸው መቀላቀል የቻሉት። የምራብ ለንደኑ ክለብ ቸልሲ ከአትሌቲኮ ቢልባው 2018 ላይ 80 ሚሊዮን ዩሮ ከፍሎ ነበር ያመጣው። ሪያል ማድሪድ ከዛም በውሰቱ ለ1 ሚሊዮን ዩሮ ከፍሎ ወደ ሳንቲያጎ ቤርናቦ ወስዶት ነበር። በርነመዝ በውሰቱ 3.6 ሚሊዮን ዩሮ ከፍለው በቡድናቸው ከቆዩት በኋላ እንግዲህ በቋሚነት በ5 ሚሊዮን ፓውንድ ወደ አርሰናል መቀላቀሉም እንደዚሁ ኬፓ ሀሪዛ ባላጋ እርግጥ የሆነበትን ጉዳይ ተመልክተናል። ባለፈው አመት እንግዲህ በፕሪሚየር ሊጉ ምናልባትም ጥሩ እድገትን አሳይቷል። ይህንንም እድገቱን እንግዲህ ማስቀጠል የሚችል ከሆነ በቀጣይ የውድድር አመት ላይ እንግዲህ በእንግሊዝ ፕሪምየር ሊግ በአርሰናል ቤት የዴቪድ ራያ ጥሩ ተፎካካሪ ሆኖ የመመልከት እድልም ይኖረናል ተብሎም እየተጠበቃል። አርሰናል ግን አሁን ላይ ሁለት ግብ ጠባቂዎችን ይዞ በሰላማዊ መንገድ እንግዲህ ጥሩ የሚባል ፉክክርንም ያሳየን መሆኑ በብዙ መልኩ በተለይ ለአርሰናል ደጋፊዎች የእፎይታ የሚሰጥ ጉዳይ ነው። ባለፈው ውድድር ስድስት አመት በአጋጣሚ እንኳን ደቪድ ራያ ጉዳት ቢያስተናግድ ወይም ደግሞ ህመሞች ቢኖሩበት በነዚህ በነዚህ ምክንያቶች እንግዲህ ተጫዋቹን በጨዋታ እንቅስቃሴ ባይሳተፍ በቡድን ስብስብ ውስጥ ማን ነው የሚካተተው የሚለውን ስታስቡ አይ በብዙ መልኩ አስጊ ነበር የአርሰናል እግር ኳስ ቡድን። በዚህም እንግዲህ ደቪድ ራያ አሁን ጥሩ ተፎካካሪ አግኝቷል ብሎ መናገርም ይቻላል። ሌላው መረጃችን እንግዲህ ከአንደኛው ሰበር ጉዳያችን የሚሆነው የአርሰናል እግር ኳስ ክለብ ለክርስቲያን ኖርጋርድ ይፋዊ የዝውውር ገንዘብንም እንደዚሁም ማቅረባቸውም ይፋ ተደርጓል። ክርስቲያን ኖርጋርድ እንግዲህ የ31 አመቱ የማልሜዳ ተሰላፊ ተጫዋች በሴንትራል ሜድፊልደርነት በዲፌንስ ሜድፊልደርነት መጫወት የሚችል ተጫዋች ነው። ይህንንም ተጫዋች እንግዲህ መድፈኞቹ ወደ ቡድን ስብስባቸው ለመቀላቀል ወደ 11 ሚሊዮን ፓውንድ አካባቢ አቅርበዋል። ብሬንፎርድ ግን ለዚህ ተጫዋች ከ2019 ጀምሮ ነው ግድጋሎትን እየሰጣቸው የሚገኘው። ነገር ግን በ2019 ከፊዮረንቲና ተጫዋቹን ያስፈረሙት 3.5 ሚሊዮን አካባቢ ከፍለው ነበር፣ ወደ ቡድን ስብስባቸው ያመጡት። እስካሁን በአጠቃላይ በእግር ኳስ ሲወቱ 11 ሚሊዮን ያልወጣበት ተጫዋች። አርሰናል ግን ለ31 አመት ተጫዋች ይ ይህንን ያክል ገንዘብ መክፈሉም የተጋነነ ነው የሚሉም አሉ። አንዳንዶች ደግሞ አይ የቶማስ ፓርቴን ቦታ ለመተካት በሚደረጉ እንቅስቃሴዎች የዚህ ተጫዋች ፊርማ በተለይ የአንበሳውን ድርሻ እንዲወጣም ያደርገዋል የሚሉ መላምቶችን የሚሰጡ ተመልክተናል። በእርግጥ ክርስቲያን ኖርጋርድ አርሰናል ባቀረበለት የዝውውር ጥያቄ እጅግ በጣም ደስተኛ መሆኑም ተገልጿል። አሁን ላይ የተጫዋቹ ጉዳይ እንግዲህ ከአርሰናል ጋራ ችግር አይፈጠርም ማለትም ችግር አይፈጠርም ማለት ማለት ነው። ክርስቲያን ኖርጋርድ ከአርሰናል ጋራ በግል ጥቅማጥቅም ጉዳይ እንግዲህ ከአስቀድሞ ተስማምቷል። በዚህም ተጫዋቹን ለማስፈረ አርሰናል የሄዱበት ርቀት ለተጫዋቹ አስደሳች ሆኖ አግኝቶታል። ይህንም እንግዲህ በተለይ በቀጣይ የውድድር አመት በአርሰናል ቤት ውስጥ ተጫዋቹ ምናልባትም ልንመለከት የምንችልበትን እድል ከፍ ያደርገዋል። ታማኞቹ እነ ዴቪድ ኦርንስቴን፣ እነ ፋብሪዚዮ ሮማኖም ጭምር ስለ ኖርጋርድ እንግዲህ ኪፋ አድርገዋል። ኖርጋርድ ለማስፈረም አርሰናል 11 ሚሊዮን ዩሮ አካባቢ አቅርቧል የሚል መረጃንም አጋርቷል። ባለፈው አመት እንግዲህ ከአጠቃላይ ስታቶቹን እንደው የክርስቲያን ኖርጋርደን እስኪመለስ ብለን እንመልከተው። የአርሰናል ተጫዋች ምናልባት የሚሆን ከሆነ በርካታ የመድፈኞቹ ደጋፊዎች ስለዚህ ና መስማት ይፈልጋሉ። ባለፈው ዓመት አጠቃላይ ሰላሳ አራት ጨዋታዎች ላይ ተሳትፏል። በብሬንፎርድ ቤት በኩል ዘጠኝ የጎል አስተዋጽኦችን አድርጓል። ከተከላካይ አማካኝ የተነሳ አምስት ጎሎችን አስቆጥሮ አራት ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። የተጫዋቹ ልዩ ችሎታ ተደርጎ የሚወሰደው ለቡድን አጋሮቹ ኳስን የሚያቀብልበት መንገድ እና እንደዚሁም ደግሞ ኳስን የሚነጥቅበት መንገድ በየጨዋታው ወደ ሁለት ነጥብ ሶስት አካባቢ ታክሎችን መውረድ ይችላል ይባልለታል። እጅግ በጣም የተጋነነ ቁጥር እንደሆነ ይሰማኛል። ሌላው ደግሞ የአንድ ለአንድ ግንኙነቶችን የማሸነፍ እድሉ ከ62 በመቶ በላይ ነው። ክርስቲያን ኖርጋርድን እንግዲህ ካታሎ ለማለፍ ጥረቶችን አድርገው ተጫዋቾችም የተሳካላቸው ተጫዋቾች ወደ 38 ፐርሰንት ብቻ ናቸው። አጠቃላይ እንግዲህ ወደ 62 በመቶ የሚሆነውን የአንድ ለአንድ ግንኙነቶችን ማሸነፍ የቻለበትም አጋጣሚ አለ። የተጫዋቹ ትልቅ ችግር ተደርጎ የሚነሳው ደግሞ ይሄ ረዣዥም ኳሶችን ክሮስ የማድረግ ችግር ነው። በእርግጥ ቶማስ ፓርቴ በአርሰናል ቤት ይህን ችግር እንደ ትልቅ አድርገን እንዳንመለከተው ያደረገ ተጫዋች ነበር። ከዛ ውጪ ግን በክለብ ደረጃ እንግዲህ ክርስቲያን ኖር ጋርድ ባለፈው ዓመት ጥሩ የሚባሉ ሂደቶችን ቢከውንም ከዚህ በፊት እንግዲህ የ ዴንማርክ ብሔራዊ ቡድንንም ወክሎ በኢሮፓ ውድድሮች ላይ ተሳትፏል። በዓለም ዋንጫም ጭምር ሳታፊ ነበር። በ2022 የዓለም ዋንጫ የደንሽ ካፕን ዋንጫም እንደዚሁም ከብሮንድቤ ጋር አሳግቷል። ከዛም አለፍ ሲል እንደገና በዴንማርክ በሁሉም የእድሜ ክልሎች ጨዋታዎችን አድርጓል። እና እስቲ ይህን ልጅ ቢያገኝ አርሰናል ጥቅሙ የጎላ ነው ወይ ካላችሁ፣ ያው አሁን እኛ ስለ ገንዘብ 11 ሚሊዮን ዩሮ ወይም ደግሞ 12 ሚሊዮን ዩሮ ስለ መክፈል በዋነኛነት መጨነቅ ያለበት ሰው ያለ አይመስለኝም። ግን ተጫዋቹን ለማስፈርም በሚደረጉ ሂደቶች ማን ወጥቶ ነው ነው ሁማን የሚገባው የሚለውን ጉዳይ በደንብ ስታዩት ታይ ቶማስ ፓርቲ ለቆ ወጥቶ በአርሰናል ቤት ውስጥ ክርስቲያን ኖርጋርድ ማንጣቱ ያን ያክል ሚዛን የሚደፋ ጉዳይ ነው ብዬ መናገር አልችልም። ለፓርቲ ተተኪ እንዲሆን ግን ምናልባት በዋነኛነት እንግዲህ ስሙ ከአርሰናል ጋር ሲገናኝ ነበር አንድ ተጫዋች ነበር እንግዲህ፣ ሉቻን አጎሚ ይሄ ልጅ በሰሞን ቀን በጣም በተደጋጋሚ ጊዜ ከአርሰናል ጋር ስሙ የተገናኘ ነበር። እንደዚሁም ደግሞ ጥሩ የሚባሉ ስታቶችን ማስመዝገብ የቻለ ሲቪያ ተጫዋች ነበርና ይህንን ተጫዋች ነበር አርሰናል በዋነኛነት ወደ ቡድን ስብስቡ ይቀላቅላል ተብሎም ተጠብቆ የነበረው፣ ነገር ግን ይህም ሳይሳካ ቀርና ወደ አሁን ላይ እንግዲህ ወደ ቡድኑ ያመራል ተብሎ ስለሚጠበቀው ስለ ክርስቲያን ኖርጋርድ ጥልቅ ነገሮች እንዳናነሳ አደረገን። አሁን ላይ እንግዲህ ከአርሰናል ጋር ስሙ የሚገናኘው ክርስቲያን ኖርጋርድ ቢሆን ጥሩ የሚባሉ ስታቶች አሉት እንግዲህ ተጫዋቹ ወደ ኤምሬትስ መጥቶ ምን ይፈጥራል፣ ምን አይነት ልዩነቶችን ሲያስመለክትና ለሚለ ጉዳይ በዋነኛነት እየተጠበቀ ቢገኝም የአርሰናል የሚያኳስ ቡድን ግን አሁንም ቢሆን በዝውውር ገበያው ላይ በንቃት ይሳተፈ እንደሆነ ማሳያ ነው። ሌላው ሮቢ ዳውሰን የኤስፒኑ አምደኛ ማለት ነው፣ ስለ ቶማስ ፓርቲ አስተያየቱንም ሰጥቶ ነበረና አትሌቲኮ ማድሪድ ቶማስ ፓርቲን እንደገና እንግዲህ ከአርሰናል በነጻ ለማስፈረም ዝግጁ ናቸው ብሏል። ከዚህ በፊት ተጫዋቹን ወደ ኤምሬትስ ሲልኩት አጠቃላይ ተቀብሎ የነበረው ገንዘብ ወደ 50 ሚሊዮን አካባቢ ከተጫዋቹ ዝውውር ማግኘታቸው ይታወቃልና፣ አሁን ላይ ቶማስ ቴ ፓርቲ እንግዲህ በአርሰናል ቤት ያለው እህል ውሃው ተጠናቋል። ስለዚህ መዳረሻው ይሆናል ተብሎ እየተጠበቀ የሚገኘው ደግሞ ወደ ቀድሞ ቡድኑ ወደ አትሌቲኮ ማድሬድ ነው ማለት ነው ዋንዳ ሜትሮፖሊታኖ ላይ ይከትምና በዛም እንግዲህ የቀድሞ ቡድኑን ያገለግላል ተብሎ ይጠበቃል ሌላው ባርሴሎናም የተጫዋቹ ፈላጊ ናቸው አርሰናል እንግዲህ ሙሉ ለሙሉ በሚባል መልኩ በተለይ ሌሎች ዝውውሮች ላይ ትኩረት ካደረገ በኋላ ከተጫዋቹ ጋር እንደማይቀጥሉ ይፋም የተደረገ ነው የሚገኘው ሌላኛው ጉዳይ የፓርቴ ጉዳይን ካነሳን አይቀር ቀደም ሲል ያነሳሁላችሁ የሲቪያውን አማካኝ የሚመለከቱ ጉዳዮች ናቸው ይሄ የሲቪያው አማካኝ እንግዲህ ሉሲያና ጉሜ በአርሰናል ቤት በዋነኛነት እንግዲህ እንደ ጥሩ ተተኪ ተደርጎ የሚወሰድ እንደዚሁም ደግሞ ጥሩ እግር ኳስን ይጫወታል ተብሎ እምነት የተጣለበት አይነት ተጫዋች ነው። ከሁለት አንዳቸው እንግዲህ መድፈኞቹ ማግኘት የሚችሉ ከሆነ በብዙ መልኩ የተሻሉ የሚባሉ ሂደቶችን ለመከወን የአንበሳውን ድርሻ ይወጣል ተብሎም ይጠበቃል። ነገር ግን የክረምት የዝውውር መስኮት አሰልቺ ብሎ አድካሚ እየሆነባቸው ነው የሚገኘው። ከዚህ አንጻር እንግዲህ የአርሰናል እግር ኳስ ቡድን በክረምት የዝውውር መስኮት እንዴት ያጠናቅቀዋል የሚለው ጉዳይ ነው ውድ አድማጮች፣ በዋነኛነት የተጠበቀና በጉጉትም ብዙሃኖች እንዲመለከቱትም እያደረገ የሚገኘው ምናልባት ይህንን ጉዳይ እንግዲህ ከመጨረሻ ጉዳያችንም ብናደረገው መልካም ይመስለኛል። አብራችሁን ቆይታ ስላደረጋችሁ ከልብ ከልብ እናመሰግናለን። በሌላ ጉዳይ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ መልካም ጊዜ እንዲሆንላችሁ የመመኝ ነው የሚሆነው። ባይ ባይ